የነቢዩ አለይሂ ሰላቱ ወሰላም ተርቢያ በሳቸው ላይ ተጀስዱ ሆኖ ይታያል። እሳቸውንም ሆነ ሌላውን ከረዒል አወል ከመጀመሪያዎቹ ነዋተ አልኡላ ሰሓቦቻቸው ቀጥሎም ያለውን እንዴት አድርገው ተርቢያ እንዳደረጉ በዑመር ኢብኑ ኸጣብ ላይ ይታያል። ነቢዩ አለይሂ ሰላቱ ወሰላም ያሳደጓቸው የተንከባከቧቸው ስርዓት ያስያዟቸው ሰሓቦቻቸው ወንጀል እሳት ያስገባል ባይባልም፣ ኑሮ ወንጀልን ፈጽሞ አይሰሩም። ሊኸውፍህም ሊሀይበቲላህ ጀለ ወዓላ ሊጀላል ላህ ዐዘመት አላህ ስብሓነሁ ወተዓላ ጀላል ዓዘማ ስለሚፈሩ ፈጽሞ ወንጀል ጭራሽ እሳት አያስገባም አያስቀጣም ቢሏቸውም ወንጀልን ንክች የማያደርጉ ሰዎች ናቸው። እነዚሁም ደግሞ አላህ ስብሃነሁ ወተዓላ ይዕመሉ ማሽዕቱም ፈቀድ ገፈርቱ ለኩም ቢላቸውም አላህን ከሚያስደሳ ነገር ውጭ የማይሰሩ ሰዎች ናቸው። በኸሽያ ደረጃ ዑመር ብኑ ኸጣብ ረድየላሁ ተዓላ አንሁ ቁንጮጮው ላይ ነው ያሉት፣ የመጨረሻው ጣራ ላይ ነው ያሉት። ሐሰን አልበስሪ ረሂመሁላህ በሚያወሩት ዑመር ረድየላሁ ተዓላ አንሁ እሳት አቀጣጥለው አንድደው እጃቸውን እሳቱ ላይ እንዲህ ያቀርቡና ይህንን እሳት ትታገሻለሽ ወይ ብለው ነፍስያቸውን የጠይቋት ነበረ። ይህንን ማትታገስ ከሆነች የአኸራው ደሞ ከዚህ የበለጠ ስለሆነ ለእሳት የሚያጋልጥን ነገር እንዳትሰራ አቅጣጫ ለመስጠት ማለት ነው። ጣሪቁ ኑ ሺሃብ በሚያወሩት እብን ዐባስን ዑመር እብን ኸጣብ ረዲየላሁ ተዓላ አንሁ ምን አይነት ሰው ነበር ብየ ጠየኳቸው፣ አሉ ልክ በጥንቃቄ እንደምትበረው ወፍ ናቸው። በጥንቃቄ የምትበር ወፍ የተዘጋጀላት ወጥመድ ፊት ለፊቷ ያለ በወጥመዱ ላለመጠለፍ ተጠንቅቃ እንደምትጓዘው በዚች ዱንያ ውስጥ የሚጓዙ የነበሩ ታላቅ ሰው ናቸው። ጥፋት ላይ ጭራሽ ላለመውደቅ መውደቅ በዚህ መልኩ የሚጠነቀቁ ዑመር ብኑ ሸባ የሚባሉት በእስናዳቸው ባወሩት ዑመር ረዲየላሁ ተዓላ አንሁ ከእለታት አንድ ቀን አቡ ደርዳ እን ዘየሩ አቡ ደርዳ ነብዩ ዓለይሂ ሰላቱ ወሰላም ያወሩትን ሐዲስ ታስታውሳለሁ ወይ ብለው ሰይድና ዑመር ብን ኸጣብን ረዲየሏሁ ተዓላ አንሁ ጠየቋቸው። በጠየቋቸው ጊዜ አዩ ሐዲሲን ሁ ማንኛው ሐዲስ ነው ይሄ የምትለው አሏቸው። ቃለ ሊየኩን በላጉ አሐዲኩም ሚነ ዱንያ ከዛዲ ራኪብ ከዱንያ የምትይዟት ሀብት ጉዞኛ ለስንቁ የሚይዘውን ያክል ይሁን የሚል ሐዲስ ተናግረው ነበር ነበርና ያን ታስታውሳለህ ወይ ስሏቸው አዎ አስታውሳለሁ አሉ እሺ ይሄንን ካስታወስክ ከዛ ወዲህ ምንድነው የሰራ ነው እስኪ የኛ ህይወት ከዛ ወዲህ ያን ምክር ከሰማን በኋላ በምን አይነት ሁኔታ ላይ ነው እየተንቀሳቀስን ያለነው እስካሁን የቆየንበት አሏቸውና፣ ይሄኛው መልስ ሲሰጥ ያኛው መልስ ሲሰጥ የለቅሶ መልስ ነበር የሚሰጣጡት። ሌሊቱን ሲያለቅሱ እንዳደሩ እንዳነጉ የሚናገረው ማለት ነው። አብዱላህ እብኑ ኢሳ የሚባሉት በሰይዱና ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ ፊት ላይ ሁለት ኸጥ አለ፣ ሁለት ሰረዝ። እምባያቸው የሚፈስበት ሁለት ሰረዝ አለ። ጠቁሮ ፊታቸው ላይ ይታያል አሉ። አቡ ሰዒድ መውላ አቢ ኡሰይድ ባወሩት ዑመር ብኑል ኸጣብ ረዲየላሁ ተዓላ አንሁ ምን ይላሉ? ኢሻ ሰግደው ወደ ሰዎቹ ሲዞሩ አኸረጀ ናሱ ሚነል መስጅድ ብለው ይጠይቃሉ። ሰዎቹ ከመስጅድ ወጡ ወይ ብለው ጥያቄ ያቀርባሉ። ከዛ ወደ ኋላ ዞር ሲሉ ካገኙት ሰው ጋራ ማውራት ጀመሩ። ባልደረቦቻቸውን ፊት ለፊታቸው ያዩ ጊዜ አለንጋይቱን ቁጭ አድርገው ተቀመጡ። ዱዓ አድርጉ ብለው ጠየቁ። ዱዓ አድርጉ ሲሉ ያ ዱዓ ሲያረግ፣ ይሄኛው ዱዓ ሲያረግ፣ ያኛው ዱዓ ሲያረግ ተዳረስንና እኔ ዘንድ አደረሰች አሉ። እኔ ዱዓ አደረኩኝ እኔ ደግሞ ባህሪያ ነበርኩ አሉ። ከዛ እሳቸው ዱዓ አደረጉና አለቀሱ። ያለቀሱት ለቅሶ ልጇ የጠፋባት ሴት የማታለቅሰው ለቅሶ እጅግ በጣም የበዛ ለቅሶ ነበር። ያለበሱ ያለቀሱት በነፍሴ አልኩኝ አሉ ይሄ ነው እንዴ ኃይለኛ ነው ትሉት የነበራችሁ ሰውዬ ይህ ነው ወይ አሉ። አልኩ እኛሉ በውስጤ በቀልቤ። ሰይድና ዑመር ኸጣብ ረዲ ላሁ ተዓላ አንሁ እንግዲህ በኸሽየት ላህ በኩል ይህንን ይመስላሉ። ያው ታሪካቸው ሙሉውን ትምህርት ነው፣ አቅጣጫ ማሳየት ነው። ተቅዋላህን ለመማር የፈለገ